የተከበራችሁ የኢትዮጵያ ሕዝቦች በዚህ ሰዓት የተሰማ አስደንጋጭ ዜና ነው። አስደንጋጭ ክስተት በሀዋሳ አዲሱ በሽታ ብዙ ሰዎችን ገደለ። ጠቅላዩ ሥጋዬም ነፍሴም ተጨንቃለች፣ ጸልዩልኝ። ለነፍሴ ዋጋ እግሬ ለነፍሴ ዋጋ እግሬ። ሰላም ሰላም ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት የቪዲዮ የመረጃ ለብዙ ሰዎችን ደርስ ላይክና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም እጠይቃለሁ። ወቅተን አዳዲስ መረጃ ሀገራችን ኢትዮጵያን ተዋዶ ሃይማኖታችንን በተመለከተ ዛሬም ወቅተን አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ ላይክ፣ ሼር እያደረጋችሁ እንድትከታተሉን በሉል እግዚአብሔር ስም ጋበዝናችሁ። እንግዲህ የመጀመሪያ ርዕሰ ጉዳያችን የሚሆነው አዲሱ ወረርሽኝ እንግዲህ ከጂንካ የጀመረው አሁን ወደ ሀዋሳ እንደተዛመተ ያለው መረጃ እያመለከተ ይገኛል ጥብቅ ክትትልና ጥብቅ መከላከል ማድረግ እንዳለብን ያለው መረጃ ያመለክታል። ጠቅላይው እንግዲህ ወተው መግለጫ ሰጥተዋል ማለት ነው። ያለው ነገር በሽታው ያሳስባል። ከኮሮና የባሰ ከኢቦላ የባሰ እንግዲህ ከባድ ወረርሽኝ እንደሆነ በንክኪ ብቻ የሚተላለፍ በሽታ በመሆኑ በጣም ጥንቃቄ እንደሚያስፈልገው ያለው መረጃ እየወጣ ይገኛል ማለት ነው። እንደዚሁ በተለያዩ ቦታዎች እንግዲህ የተለያዩ መረጃዎች በሽታ ርዕሰ ጉዳዮች እየወጡ ይገኛሉ። እነሱን እስከ መጨረሻው ድረስ ተከታተል፣ እንግዲህ ሐሳብ የምንሰጥበት ይሆናል መጨረሻ ላይ ማለት ነው። ወደ ቪዲዮው ጁ ጻቡን እናት ነይል ታስረዋል። እንደምታዩትም በአርሲ ግድያ ብቻውን ድምጽ በመሆን ብቻ በመሆን ለሰማዓትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩዋል። አሁን እስር ልታለማምዱን ነው የፈለጋችሁት? የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የመመናን እስር ቤት ልታዘጋጁልን ነው ለመሪጌቶች ለካህናቶች ለሊቃውንቶች አዘጋጃችሁ እስር ቤት። ለፓትርያርክ ሳላዘጋጃችሁ ይህን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምፅ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን። አረ የትኛውንም አባት እንዲታሰር ፈቃድ አንሰጥ ፈቃድ አንሰጥም፣ ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል እግዚአብሔር በዚህ በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉ። ይሄን ማህበራዊ ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈለጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደ ሌላው ምእመን ጠራ ማድረግ ሲቻል። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል እኛ ይህን እንቃወማለን ማለን የመጀመር የመጀመሪያው ተቃዋሚ ነው። ምክንያቱም ብፁ ሙናናት ላይ ሊጻፈባቸው ሰው ኦርቶዶክሳዊ አይደለም እንደ ከምታዩት በአርሲ ግድያ ብቻውን ድምፅ በመሆን ብፁ አቡነ ናትናኤል እርስዎ እንጂ አንተ የሚባሉ አባት አይደለም። ንቀት የሚጀመረው ከጸሐፊው ነው። ይሄንን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ገጽ የተጠቀሙት አካላት ብፁ አቡነ ናትናኤልን እርስዎ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክስ አይደል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም

እየሰማችሁ ነው። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ህዝብ በሙሉ ይህን ነገር መስማት አለበት ብየው ማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ነው ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዞ ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበረ። ከነሱ ውጭ ደግሞ አንድ ዶክተር እና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም ድክም የማለት ነገር ነበረ። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለው በመረጋገጥ ላይ ይገኛል። ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው ስላቸው፣ ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነው እና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለያዙ እና ቫይራል ሄሞራጂክ ፊቨር ማለት ደግሞ በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው በዋነኝነት ደማቸውን ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው ላብን ጨምሮ ስለዚህ በጣም መጠንቀቅ ያስፈልጋል ነገር ግን በትንፋሽ ይተላለፋል የሚለው ነገር ሀሰት ነው እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ እሱም ሌስ ላይክሊ ነው በጣም ዝቅተኛ ነው እንደዚ የሚፈጠር ቻንሱ ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ በጣም ጥንቃቄ ማድረግ አለባችሁ እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባቸዋል ማለት ነው። በድንገት የአምስት ሰዎችን ህይወት የነጠቀው እንዲሁም ደግሞ የከተማዋ ነዋሪዎችና የሆስፒታሉን ሰራተኞች ሳይቀር ድንጋጤና ጭንቀት ውስጥ የከተተው የበሽታም እንግዲህ ምልክቶቹ ምን እንደሆኑ እየተነገረ ነው የሚገኘው። ይህን ቪዲዮ ሼር እያደረጋችሁ እንዲሁም ደግሞ ሪፖርት እያደረጋችሁ ለበርካቶች እንዲዳረስ አድርጉ። በጂንካ ከተማ ውስጥ እንግዲህ እስካሁን ድረስ አምስት ሰዎች የጤና ባለሙያዎችን ጨምሮ ማለት ነው አምስት ሰዎች ሞተዋል። እንዲሁም ደግሞ ስምንት ሰዎች በበሽታው ተጠርጥረው እንግዲህ ተለይተው እንደተቀመጡ ጭምር እየተነገረ ነው የሚገኘው። የበሽታው ምልክትም በአፍና በአፍንጫ መድማት፣ እንዲሁም ደግሞ በተለያዩ አካባቢዎች ላይ በድንገት ደም መፍሰስ ከፍተኛ የተሆነ ትኩሳት፣ ማንቀጥቀጥ እንዲሁም ደግሞ የተለያዩ ምልክቶች እየታዩ እንደሆነም እየተነገረ ነው የሚገኘው። እነዚህ ምልክቶች እያያችሁ ሰዎች በአስቸኳይ ወደ ሆስፒታል በመሄድ እንዲሁም ደግሞ ራሳችሁን በመለየት እንድትተባበሩ በተጨማሪም ደግሞ የከጅ ንኪኪ እንዲሁም ደግሞ ከተለያዩ የሰውነት ንኪኪዎች እንድትቆጠቡና እጃችሁን ቶሎ ቶሎ በሳኒታይዘር እንድታጸዱም ጭምር እንግዲህ እየተነገረ ነው የሚገኘው። ስለ በሽታው የመተላለፊያ ሁኔታ እንዲሁም ደግሞ የተለያዩ መረጃዎች እስኪወጡ ድረስ እነዚህን ጥንቃቄ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለሚያስፈልገው በሙሉ ሼር እያደረጋችሁ አዳርሷቸው ማለት ነው። ለሞቱት ነብሲ ማር እንዲሁም ደግሞ ለታመሙት መራት ላከላቸው። በአዳዲስ መረጃዎች መለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰቡ ሁኑ። መልካም ምሽት። በዚህ ሰዓት የተሰማ አስደንጋጭ ዜና ነው። ሄሞራጂክ ፊበር በተባለ በሽታ ሰዎች እየሞቱ ነው። በጅንካ አጠቃላይ ሆስፒታል ሄሞራጂክ ፊበር የተባለው በሽታ የሰዎችን ሕይወት እየቀጠፈ መሆኑን ሰምቷል። በጅንካ ከተማ የሚገኘው የጅንካ አጠቃላይ ሆስፒታል እስካሁን የሆስፒታሉን ዶክተሮች ጨምሮ የሌሎች አምስት ሰዎች ህይወት ማለፉ ሰምቷል። ይህም ሄሞራጂክ ፊበር የተባለው በሽታ ከሶስት እስከ አምስት ቀናት ባለው ጊዜ ውስጥ ሰዎችን ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች ተናግረዋል። በሆስፒታል ውስጥም የሚሰሩ ባለሙያዎች ስለ በሽታው እንደተናገሩት ትኩሳት፣ ከፍተኛ የደም መፍሰስ፣ የሰውነት አካላት እንቅስቃሴ መግታት የበሽታው ዋነኛ ምልክቶች እንደሆኑ የተናገሩ ሲሆን ስለ በሽታው ከጤና ሚኒስቴር የተሰጠውን መግለጫ ከታች ካፕሽን ላይ ያስቀምጥላችኋለሁ ሙሉ ማንበብ ትችላላችሁ። የተከበራችሁ የኢትዮጵያ ህዝቦች ባለፉት ጥቂት ሳምንታት አዲሱን ቫይረስ በሚመለከት የዚህ አደገኛ ወረርሽኝ ከበረታን ከተደማመጥን በጋራ ከሠራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ እድልና ተስፋ አለ። ቴክኖሎጂው የሕክምና ሳይንስ ጥበቡ ዓለም ባጠረ ጊዜ የመተጋገዝ አቅሙ ከዚህ ቀደም ከነበሩት ወረርሽኞችና ፈታኝ ወቅቶች ዓለም በተሻለ ደረጃ ለመከላከል አቅም እንዳላት የሚያሳይ ነው። አሁን ከአፍሪካ መሪዎችና ከደብሊዎቹ ባደረግነው ውይይት በሚቀጥሉት ሳምንታት በአፍሪካ ውስጥ ይህ ወረርሽኝ አሁን በጀመረው ትሬንድ ራሱን እያባዛ ከሄደና ወደ ማጥቃት ከተሸጋገረ የመከላከል አቅማችን በእጅጉ ሊፈተን እንደሚችልና አደጋውም ከፍተኛ ሊሆን እንደሚችል የመስጋትና ጥንቃቄ እንድናደርግም ምክር ለግሰዋል። ከዚህ አንጻር ሁሉም የኢትዮጵያ ሕዝብ ቢያንስ ቢያንስ በንክኪ የሚያጋጥመውን በጽዳት የሚያጋጥመውን አደገኛ የመጠቃት መንገድ ተከላክሎ ራሱን ማዳን ቢችል መንግስት ወረርሽኙ በጥቃት ካጋጠመ መከላከል የሚቻልበትን ሰፊ ሰዎች ማቀፍ የሚቻልበትን ቦታ ለማዘጋጀት ከመላው ህዝቡ ጋር በመሆን ሰፊ ርብርብ እያደረገ በመሆኑ አደጋውን መቀነስ ይቻል የሚል ግምት ወስደን ነበር። ይሁንና የባህሪ ለውጥ እምብዛም መታየት ባለመቻሉ ስጋታችን ከፍተኛ ሆኗል። በተለይ ህፃናት፣ ታዳጊዎች ትምህርት ቤት እንዳትሄዱ በቤት እንድትቆዩ የተፈለገበት ዋናው ምክንያት ወረርሽኙ በቀላሉ ራሳችሁን ሳትጠብቁ ስትነካኩ፣ ስትጫወቱ ሊተላለፍባችሁና ከእናንተም አልፎ ወላጆቻችሁን ሊያጠቃ ስለሚችል መማራችሁን ብንፈልገውም ለመማር ብላችሁ ህይወታችሁ እንዳይቀጠፍ ካለን ጥንቃቄ የተነሳ በቤት እንድትቆዩ ለማድረግ ከተወሰነ ሰንበት በት ብሏል። በቻይናዊ አለቆቻቸው ድብደባ የደረሰባቸው የኢንዱስትሪ ፓርክ ሰራተኞች። በሐዋሳ ኢንዱስትሪያል ፓርክ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይናውያን አለቆቻቸው ድብደባና ጥቃት እንዲሁ እየደረሰባቸው እንደሆነ አዩ ዘሀበሻ ሰምቻሉ ሲል በፌስቡክ ገጹ አስፍሯል። ባለፈው እሁድ ጥቅምት 30 አንድ ወጣት ሰራተኛ በቻይናዊ አለቃው ራሱን እስኪሲት ድረስ ተደብድቦ ሆስፒታል መግባቱም ተነግሯል። ሰራተኞቹ እንደሚሉት ስህተት ካዩ አለቆቹ ወዲያ ወደ ድብደባና ስድብ ይገባሉ። ከድብደባውን በኋላ ከስራ ማባረር ወይንም ደግሞ ቅጣት ማስከፈል እየተለመደ ነው። በተደጋጋሚ ሪፖርት ቢያቀርቡም ሰሚ ማጣት፣ የአስተዳደር ወይም የማኔጅመንት ሰዎች ስራ ለመግባት የሰው ኃይል ኃላፊዎችም የራሳቸውን ፍላጎት ብቻ ማስጠበቅ ላይ ያተኩራሉ ብለዋል። የስራ ሰዓትም ከምሽቱ ሁለት ሰዓት እስከ ጠዋት ሁለት ሰዓትም ረጅም ሰዓት እንደሚሰሩና ቅሬታ እንዳቀረቡ ገልጸዋል። የድርጅቱ የበጀት ቅነሳ የምግብ ጥራት እንዲቀንስና ሰራተኞቹ የጤና ችግር ወይንም ለጨጓራ በሽታም እንዲዳረጉ አድርጎናል እያሉ ይገኛሉ። ይህንን ጉዳይ እንግዲህ የሚመለከተው አካል ሰምቶ ተሰጥቶ ለነኚህ ሰራተኞች ጥያቄ መልስ ሊሰጥ ይገባ። መድን ጀብል የዋሃቢያ ሙስሊሞች የኦርቶዶክሳውያን ጭፍጨፋ መሪ ዳንኤል ክብረት የኦርቶዶክሳውያን ጭፍጨፋ በማፈን ኦርቶዶክሳውያን ለጭፍጨፋ የሚያመቻች ሁለቱም በመንግስት መዋቅር ያሉ የኦርቶዶክሳውያን ጭፍጨፋ ስትራቴጂካል መሪዎች ናቸው። ይህንን ግን አስታውሱ፣ ቀን ሲወጣ ለቆሻሻ ስራችሁ ህያው ማስታወሻ ቆሻሻ ሀውልት ህዝብ እንደሚያቁምላቸው አትጠራጠሩ። ቤተሰቦቼን አጥቻለሁ። ወንድሞቼ እኔ የምገኘው አሁን ሆስፒታል ነው። ይህ ቪዲዮ ስንወት እንበዛለን እያላችሁ ክርስቲያኑ ለምታዘናጉ ምእመናን ሁሉ ነው። በየትኛውም መስፈርትና አግባብ ሰው እየሞታ ይበዛ አርሲ ላይ የሚሞቱ ምዕመናን እየሞቱ ነው እንጂ እየበዙ አይደለም። እየተፈናቀሉ ከስራቸው እየተነሱ እየተሰደዱ እንጂ እየበዙ አይደለም። አርሲ ላይ የምትገኙ ምዕመናንም ማወቅ ያለባችሁ ነገር ማንም አልደረሰላችሁም፣ ማንም የሚደርስላችሁ ሰውም የለም። ሁሉም የሃይማኖት አባት ፊቱን ያዞረባችሁ። ስለዚህ ያላችሁ አማራጭ ቢኖር እነሱ የሚመጡበት መንገድ እናንተም ተዘጋጅታችሁ እነሱም መመለስ ነው። እኛም ቢሆን ከእናንተ የተማርነው ነገር እንደዚህ አይነት ድርጊት እኛ ላይ ቢፈጸምብን ማንም ሰው እንደማይደርስልን ነው። ለኛ ያለን እራሳችን እንደሆነ ነው። ስለዚህ ለሚመጣው መከራ፣ ለሚመጣው ሰይፍ ሁሉ በመጣበት መንገድ እንዲመለስ ሁሉም ተዘጋጅቶ መጠበቅ ነው ያለበት። እንጂ እየሞተን እንበዛለን እያለን አናልቅም። ስንሞት እናልቃለን። ስንሞት ምንበዛበት አግባብ የለም። ስንሞት እንሰደዳለን፣ ስንሞት አርታችንን እናጣለን፣ ስንሞት ቤተሰባችንን እናጣለን፣ ሀገራችንን እንነጠቃለን እንጂ ምንበዛበትም ምንሰፋበትም አግባብ አይኖርም። ስለዚህ በየወቱ የምትገኙ ክርስቲያኖች ከአርሲ ምዕመናን ተምራችሁ ማንም እንደማይደርስላችሁ አውቃችሁ ባላችሁበት ተዘጋጅታችሁ ለሚመጣው ሰይፍና ችግር ሁሉ በመጣበት መንገድ ለመመለስ ተዘጋጁ። ራሳችሁን፣ ቤተሰቦቻችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። እየሞተን እንበዛለን እያላችሁ ህዝቡን ብዙ ክርስቲያኖች ደግሞ መምህራችን በቂ መልስ አላቸው፣ ወደ ነሱ እንለፍ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰው አዳርሱት። ስንሞት እንበዛለን እያልን እንዘምራል። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ እንደ አይነት የሚያፈዝ አደንግዝ አፍዛዥ እንደ አይነት አስማት። በጣም በጣም በጣም በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ እንዴት ነው የምትበዛው? በስተናል እንዴ ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣ ነው ቤተ ክርስቲያናት። ስንት ነው ወርተሮ ውስጥ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቦ ሂዶ ታስሮ ያለው እንዴ ወይ እህቶ ወንድም አይደለችም እንዴ አይደሉም እንዴ እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም፣ ማሰብ መቻል አለብን። በተማራው ትምህርት ጸንተህ ኑር፣ በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምጽ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፊ ሁንህ አለ ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሁነን እንዳንድ አካል ሁነን መናበብ አለብን። እንዳንድ አካል እሱ ነው ቤተ ክርስቲያናችን ትምህርቷም ድምጿም ይነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን የእውነት ሁሉ ነገር ቀላል ነው። አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታለን። ስለዚህ ይሄንን አውቃችሁ ክርስቲያኖች ባላችሁበት አንድነት ፈጥራችሁ ተደራጅታችሁ ራሳችሁን፣ አገራችሁን፣ ቤተሰባችሁን፣ ቤተክርስቲያናችሁን ጠብቁ። ይቆዩ አቡነ ቆስጦስ ያነቡት እምባ መንገድ ላይ የሚቀር ይመስላችኋል? አቡነ አቡነ እስቄል አይናቸው ደም እየለበሰ የተናገሩት ነገር መንገድ የሚቀር ይመስላችኋል? አቡነ ማርቆስ በተለያየ አይነት ጊዜ ምዕመናንን እንዴት አድርገው የሚደርሰውን ነገር እንዳስረዱ ተመልክታችኋል። ያ መንገድ ላይ የሚቀር ይመስላችኋል? እና አቡነ ናትናኤል ዛሬ ድረስ እንዴት አድርገው ስለሆነ አካባቢ እውነት የሚገልጹበት መንገድ መንገድ ላይ የሚቀር ይመስላችኋል? አይቀርም፣ በፍጹም አይቀርም። የእኛ አምላክ የእኛ ጌታ የሚያንቀላፋ አይደለም። ስለዚህ ያንን በማመን ሰንኮፎቻችን እንዲነክል ቀደም እንዳልኳችሁት በሴራ በሴራ በሴራ በሴራ የመጡብን መዋቅራችን ውስጥ ገብተው እየዋጡን ያሉ ይህ አማን ያለን እግዚአብሔር እንዲያጸዳልን። ከምንም በላይ ግን ሁላችንም በገባን በተሰጠ ልክ ቀና ቀናው ለቅድስት ቤተክርስቲያን በማበረከም መቀጠል ትልቅ የሳምንቱ ማሳያ ደረቴን ነፍቼ መናገር የምችል በልጅነት መንፈስ

በዓለም አቀፍ ደረጃ የሆኑ የሆኑ የሆኑ በጎ በጎ ምላሽ አልተመለከትንም፣ ተመልክተናል። አያችሁ። ስለዚህ ሽኩቻ ላይ ጊዜ ማባከን የምናጠፋውን ጥፋት ወይም የሚጠፋብንን ጥፋት ወይም የታቀደልንን እቅድ የበለጠ እያደረጀው የበለጠ እያባባሰው ይጓዛል። ከዛ ይልቅ ግን ቤተ ክርስቲያናችንን እንዴት ነው ለመጠበቅ ተብሎ አይነገርም። ግን ቤተ ክርስቲያናችን ላይና ልጆቿ ላይ ከሚደርሰው ነገር የሆኑ ነገሮችን ለመከላከል እኛ በልጅነት መንፈስ መስራትና ማድረግ የምንችለው በርካታ ነገር አለ አለ ሞልቷል፣ በሽ ነገር አለ። በቃ ያን ማሳያ በሰሞኑ የሆኑት ነገሮች ናቸው። እንዲህ አይነት ነገር ሲሆን ብፁዓን ሊቃነ ጳጳሳት ምን ይላሉ? ልጆቼ ብቻችሁን ሆናችሁ አይደለም፣ ይችን ነገር ማድረግ አለብን ይላሉ። እንደማ እንደ ብፁ አቡነ ጴጥሮስ አይታችኋል፣ ሁኔታውን ተረዱ፣ ኤክስፖዠሩን ያለውን ነገር ባጠቃላይ ተመለከቱ። ከዛ በኋላ ብፁዕነታቸው መጡና በረከታቸው ትድረሰ፣ ምንድን ነው የሚሆነው፣ እንዲህ እንዲህ ነገሮች አሉ፣ ሁለት ሶስት አራት አምስት እያለ ይቀጥላል። ያ ድርሻ ቪዲዮን እንግዲህ እንደተመለከታችሁት ነው። እንግዲህ በሽታው በጣም በተለያዩ ቦታዎች እየተዛመተ እንደሆነ ያለው መረጃ ያመለክታል። አሁንም አዲሲ ላይ የሚገደሉ ኦርቶዶክሳውያን ባለማተቦች እንግዲህ ያው ጭፍጫፋውን እንደቀጠለው ነው። ነገር ግን አሁን አባቶቻችን ዝምታቸውን ሰብረው መተው እንግዲህ የተለያዩ ድጋፎችን ለነዚህ ለኦርቶዶክሲያን ባለማተቦች እያደረጉ ይገኛሉ ማለት ነው። እንግዲህ ብፁዕነታቸው እሳቸው ካደረጉት በኋላ እንግዲህ እነ ብፁዕ አቡነ ናትናኤል እንደቀጠሉ የተለያዩ የተለያየ ጳጳሳትም እንግዲህ እዚህ የበረከት ስራ ላይ እንደተሳተፉና ድምጻቸውን እንግዲህ ለዚህ ለአማኔት ለሆነች ቅዱስ ቤተክርስቲያን ደስሙ እየተመለከተ እንገኛለን። እንግዲህ ጂንካ ላይ የጀመረው ይሄ ወረርሽኝ እንግዲህ የተለያዩ ክልል ከተሞች ላይ እየተሰራጨ እንደሆነ ያለው መረጃ ያመለክታል። ሁላችንም ጥንቃቄ በአግባቡ ልናደርግ እንደሚገባ የጤና ሚኒስቴር መግለጫ አውጥቷል ማለት ነው። ሁላችንም ልንጠነቀቅ ይገባል። በጣም ገዳይና አሳሳቢ የሆነ በሽታ እንደሆነ እየተመለከትን እንገኛለን። ደቡብ ላይ እንግዲህ በበሽታ እየተጠቁ ሲሆን እየተጨነቁ ሲሆን እንግዲህ በሰሜኑ ደግሞ ጦርነቱ ያስፈራል። በሰሜኑ ጦርነቱ እንደቀጠለው ነው። በምዕራብ ላይ እንግዲህ መራባሪ ሲለ ኦርቶዶክሳን ባለማታቦች አሁንም እንደቀጠለ እየረገፉ ነው። ኢትዮጵያውያን እንግዲህ በስደት በመከራ በስቃይ ውስጥ እንደሚገኙ ያለው መረጃ ያመለክታል እግዚአብሔር አምላክ ደጉም ጊዜ ለሁላችንም ያምጣለን አንዴ በበሽታ አንዴ በጦርነቱ አንዴ እርስ በርስ በሃይማኖት ጸቡ እንግዲህ እንደቀጠለ እንደሆነ እየተመለከትን እንገኛለን ከእግዚአብሔር ቦታችን ማንም እንደማይጠብቀን በእሳት እየተመለከት እንገኛለን እግዚአብሔር አምላክ ደጉም ጊዜ ያምጣለን ሁላችንም በጸሎት እንበርታ በጸሎት የሚታለፍ ጊዜ ነው ላችን በጸሎት እንበርታ ለማለት ፈልጋለን ያለን መሳሪያ ያለን ክንዳችን እንግዲህ ጸሎትና ጸሎት እንደሆነ እናውቃለን ሁላችንምና አብዝተን። እንጸል ለማለት እፈልጋለሁ ወቅትና አዳዲስ መረጃዎችን አደረስን በቀጣዩ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ እንግዲህ ሰላም ቆዩ